አርዕስተ ዜና የፌዴራል መንግስቱ በትግራይ ያለው ሁኔታ እዚህ ከመድረሱ በፊት የተፈጠረውን ትርምስ በሰላማዊና ሕጋዊ መንገድ ሊያስቆመው ሲገባ አሁንም ራሱን እንደ ሩቅ ተመልካች እየቆጠረ ነው ሲል ኢዜማ ከሷል። ትሰሙታላችሁ። ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የለኝም ብላለች። ኤርትራ በህወሀት የፖለቲካ አጀንዳዎች ውስጥ የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት እንደሌላትም አስታውቃለች። በቆይታችን ተሰሙታላችሁ። ባለፉት ሰባት ወራት ከወጪ ንግድ 3.8 ቢሊዮን ዶላር ገቢ መገኘቱ ተሰምቷል። ከወርቅ፣ ቡና፣ የቅባት እህሎች እንዲሁም ከኤሌክትሪክ የተገኘው ገቢ ከፍተኛ እንደሆነ ተነግሯል። እንነግራችኋለን። የደቡባዊ አፍሪካ አገሮች መንግስት አማጺ ኃይሎችን እንዲዋጋ ሲረዱ ከቆዩበት የዲሞክራቲክ ሪፐብሊክ ኮንጎ ወታደሮቻቸውን እንደሚያስወጡ አስታውቀዋል። ይህንንም ይዘነዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የተኩስ አቁም ስምምነቱን በመርህ ደረጃ እንደሚቀበሉ ይፋ አድርገዋል። አሜሪካ ስላዘጋጀችው የተኩስ አቁም እቅድ ምስጋናቸውን የገለጹት ፑቲን ሊያጤኗቸው የሚገቡ ጉዳዮች እንዳሉም ተናግረዋል። ዝርዝሩ ችግሩን ይዘነዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በትግራይ ክልል ያለውን ወቅታዊ ሁኔታ አስመልክቶ በዛሬ ዕለት ባወጣው መግለጫ የፌዴራል መንግስት ጉዳዩ እዚህ ደረጃ ከመድረሱ በፊት በክልሉ የተፈጠረውን ትርምስ በሰላማዊና ህጋዊ መንገድ ሊያስቆመው ሲገባ አሁንም ራሱን እንደ ሩቅ ተመልካች በመቁጠር ላይ ነው ሲል ወቅሷል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በትግራይ ክልል ያለውን ወቅታዊ ሁኔታ አስመልክቶ በዛሬ ዕለት ባወጣው መግለጫ የፌዴራል መንግስቱ ጉዳዩ እዚህ ደረጃ ላይ ከመድረሱ በፊት በክልሉ የተፈጠረውን ትርምስ በሰላማዊና ህጋዊ በሆነ መንገድ ሊያስቆመው ሲገባ አሁንም ራሱን እንደ ሩቅ ተመልካች በመቁጠር ላይ ነው ሲል ወቅሷል። ይህ ሁኔታ እንዳይፈጠር በመስጋት የፕሪቶሪያ ስምምነት በአግባቡ ተተግብሮ ዘላቂ ሰላም እንዲሰፍን ደጋግመን ያቀረብነውን ማሳሰቢያ ሳይሰማ በዝምታ ያለፈው የፌዴራል መንግስት አሁን ለተፈጠረው ቀውስ ድርሻውን መውሰድ እንዳለበት ሊያውቅ ይገባል በማለት በመግለጫው አሳስቧል። በዚህ የፖለቲካ ስልጣን ጥምን ለማርካት በሚደረግ መገፋፋት ውስጥ ባለመሳተፍ እንዲሁም ግጭት የሚቀሰቅሰውን የትኛውንም ኃይል በግልጽ በመቃወም የክልሉ ነዋሪ በአንጻራዊነት ያገኘውን ሰላም ሊያስጠብቅ ይገባል በማለት ፓርቲው ለትግራይ ክልል ነዋሪዎች መልእክት አስተላልፏል። የፌዴራል መንግስት ለጉዳዩ ተገቢ ትኩረት በመስጠት ዘላቂ ሰላም እንዲያመጣ በሚያስችል ህጋዊና ሰላማዊ መንገድ ብቻ የመንግስትነት ሚናውን እንዲወጣ ፓርቲው አሳስቧል። ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲሉ የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል አስታወቁ። ኤርትራ የፕሪቶሪያውን የሰላም ስምምነት ለማፍረስ ምንም ፍላጎት የላትም፣ በመሰረቱም ስምምነቱ የኢትዮጵያ የውስጥ ጉዳይ ነው ብለዋል። ኤርትራ በህወሀት የፖለቲካ አንጃዎች ውስጥ የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም። ይህም በትግራይ ሕዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ ያስከትላል ብለዋል። አክለውም ኢትዮጵያ ውስጥ የተለያዩ ፖለቲከኞች በቀይ ባህር ዙሪያ የሚሰጧቸው ተጨባጭ መግለጫዎች አላስፈላጊ ውጥረት እየፈጠሩ ነው ሲሉም በኤክስ ገጻቸው ባስተላለፉት መልእክት ከሰዋል። በቀይ ባህር ዙሪያ የተለያዩ የኢትዮጵያ የፖለቲካ ኃይሎች ሌት ተቀን የሚያወጡት የማያቋርጥ ግጭት ቀስቃሽ መግለጫዎች ለአላስፈላጊ ውጥረት አባባሽ ምክንያት ሆነው ቀጥለዋል ብለዋል። ባለፉት ሰባት ወራት ከወጪ ንግድ 3.84 ቢሊዮን ዶላር ገቢ እንደተገኘ የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ከወርቅ፣ ቡና፣ የቅባት እህሎች፣ ኤሌክትሪክና ከቁም እንስሳት የተገኘው ገቢ ከፍተኛ እንደሆነ የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ተናግረዋል። ሚኒስትሩ የሀገሪቱን የወጪና ገቢ ንግድ ሚዛን ለማስተካከል በርካታ የፖሊሲ ለውጦችና የአሰራር ማሻሻያዎች እንደተደረጉም አንስተዋል። የግሉን ዘርፍ የኢንቨስትመንት ተሳትፎ ለማጎልበት ከፍተኛ ትኩረት ተሰጥቶ እየተሰራ መሆኑን የገለጹት ሚኒስትሩ ለሀገር ውስጥና ለውጭ ገበያ የሚቀርቡ ምርቶች ተወዳዳሪ እንዲሆኑ የሚያስችል የጥራት መንደር መገንባቱንም አክለዋል። መጋቢት 14 ቀን 2017 ዓ.ም የመመስረቻ ጉባኤውን ለማካሄድ በዝግጅት ላይ የነበረው የንጋት ኮከብ ለኢትዮጵያ ፓርቲ የጉባኤውን ቀን ለማራዘም ከምርጫ ቦርድ ጋር እየተነጋገርኩ ነው አለ። ሀገራዊ ፓርቲ ለመሆን የሚያስችለውን እንቅስቃሴ እያደረገ ያለው የንጋት ኮከብ ለኢትዮጵያ አራት የፓርቲው አደራጅ ኮሚቴ አባላት አሁንም በእገታ ላይ ናቸው መባሉን ተከትሎ ነው የመመስረቻ ጉባኤውን ለማራዘም በንግግር ላይ መሆኑን ስማቸው እንዳይጠቀሱ የፈለጉ የአደራጅ ኮሚቴው አባል ለጣቢያችን የገለጹ ት ታግተው ከነበሩ የአደራጅ ኮሚቴው አባላት መካከል ሁለቱ ቢለቀቁም አራቱ አሁንም ያሉበት እንደማይታወቅ አደራጅ ኮሚቴው ትላንት ሐሙስ ባወጣው መግለጫ አስታውቋል። የታገቱት የኮሚቴው አባላት የፓርቲው የምስረታ ሂደት እንዲሳካ የሚያስችለውን የአባላት ፊርማ ማሰባሰብ ሥራ ሲያከናውኑ የነበሩ መሆናቸውን ከዚህ ቀደም መዘገባችን ይታወሳል። ኮሚቴው በታገቱ አባሎቹ ዙሪያ ምርጫ ቦርድን እና የኢትዮጵያ ሰብአዊ መብቶች ኮሚሽንን ባነጋገርም እስካሁን መፍትሄ አላገኘሁም ብሏል። የደቡባዊ አፍሪካ አገራት መሪዎች መንግስት አማጺ ኃይሎችን እንዲዋጋ ሲረዱ ከቆዩበት የዲሞክራቲክ ሪፐብሊክ ኮንጎ ወታደሮቻቸውን እንደሚያስወጡ አስታውቀዋል። ወታደሮቹ ከሁለት ዓመት በፊት የኮንጎ ጦርን በመደገፍ የኤም 23 አማጺያንን ለመታገል ወደ ኮንጎ እየተላኩ ናቸው። የደቡብ አፍሪካ ወታደሮች መገደላቸውን ተከትሎ በሕዝብና በተቃዋሚዎች ከፍተኛ ትችት ሲቀርብበት እንደቆየም የሚወጡ መረጃዎች ያሳያሉ። ኤም23 በጥር ወር የኮንጎን ሁለተኛ ትልቅ ከተማ ጎማን በያዘበት ወቅት ቢያንስ 19 የደቡብ አፍሪካ የማላዊና የታንዛኒያ ወታደሮች መገደላቸውን የሚያመላክቱ ሪፖርቶች ይፋ ተደርገዋል። በጦርነቱ በሺዎች የሚቆጠሩ ሰዎች ሲገደሉ፣ በመቶ ሺዎች የሚቆጠሩ ደግሞ ቤታቸውን ጥለው መጠለያ ጥተዋል። ኤምአያ 3 በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ያለውን እንቅስቃሴ እያስፋፋ ሲሆን ባለፈው ወር ቡካቡ ከተማን በቁጥጥር ስራ ውሏል። የእስራኤል አየር ኃይል በምስራቃዊ ሊባኖስ በሚገኙ የሂዝቦላህ ይዞታዎች ላይ ድብደባ መፈጸማቸውን አስታውቀዋል። የእስራኤል ተዋጊ ጀቶች ኢላማ ያደረጓቸው የሂዝቦላህ ይዞታዎች ቡድኑ የሚጠቀምባቸው ወታደራዊ መሠረተ ልማቶች፣ የጦር መሳሪያ ማምረቻና ማከማቻዎች እንደሆኑ ተነግሯል። በእስራኤልና ሊባኖስ መካከል የተኩስ አቁም እየተደረገ ቢሆንም እስራኤል በተደጋጋሚ በዮርዳኖስ ምድር ላይ ጥቃቶችን እየሰነዘረች እንደምትገኝ የሊባኖስ ባለስልጣናት እየገለጹ ሲሆን በእነዚህ ጥቃቶችም እስካሁን 82 ሰዎች መሞታቸውን ተናግረዋል። አሁን የተጀመረው ጥቃት በቀጣይነት የሚቀጥል እንደሆነም የእስራኤል ጦር ቃል አቀባይ ማስታወቃቸውን ዘ ታይምስ ኦፍ እስራኤል ዘግቧል። ይሁን እንጂ የዛሬውን ጥቃት በተመለከተ ከሊባኖስም ሆነ ከሄዝቦላህ በኩል የተባለ ነገር የለም። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የተኩስ አቁም ስምምነቱን በመርህ ደረጃ እንደሚቀበሉት ይፋ አደረጉ። አሜሪካ ስላዘጋጀችው የተኩስ አቁም እቅድ ምስጋናቸውን የገለጹት ፑቲን ሊያጤኑት የሚገቡ ጉዳዮች እንዳሉም ተናግረዋል። አሜሪካ ያቀረበችው እቅድ ለ30 ቀናት የሚቆይ ነው። እንደ ፕሬዚዳንት ፑቲን ንግግር አሜሪካ ያቀረበችው እቅድ ለዘላቂ ተኩስ አቁም መንገድ የሚከፍት ነው። ሩሲያ ይፋ እንዳደረገችው አሁንም ቢሆን የበለጠ ንግግር የሚደረገው ከአሜሪካን ጋር ነው። ምንም እንኳን ሩሲያ ተኩስ አቁሙን የምትፈልገው ቢሆንም ጦርነቱ የተጀመረበትን ምክንያት ከስር መሰረቱ ምላሽ የሚሰጥ መሆን ይገባዋል ብላለች። ዩክሬን በአሜሪካ የቀረበውን የተኩስ አቁም እቅድ የተቀበለችውም በጦር አውድ በተለይም በኩርስክ እየደረሰባት ያለውን ጉዳት በማሰብ ነው ተብሏል። በመሆኑም የተኩስ አቁሙ ለዩክሬን በእጅጉ አስፈላጊ እንደሆነ እንደሚያምኑ ፑቲን ተናግረዋል። የኔቶ ጦር ሰላም አስከባሪዎች በተኩስ አቁም ቁጥጥሩ ተሳታፊ ሊሆኑ አይገባም ያሉት ፑቲን፣ ዶናልድ ትራምፕ ስላደረጉት ጥረትም ምስጋናቸውን ሰጥተዋቸዋል።